ናስትንዘላለም መንግስቱ ነኝ ጠለፋና ተገዶ መደፈር ከተጠላፊ ወገንና አንጻር ሆኖ ሲታይ እጅግ አሰቃቂና አሳዛኝ ክስተትና ከሀገራችን ጎጂ ባህሎች ውስጥ አስቀያሚውና ዝቃጩ ባህል ነው። ቀደም ሲል ስለዚህ አስከፊ ድርጊትና በሴቶች ላይ ስለሚያደርሰው ክፉ ስብራት በፌስቡክ ገጼ ጥቂት ብዬ አለው። ይህኛው በቪዲዮ የማካፍለው ስለሆነ እዚያ ከጻፍኩት ጥቂቱን አሳብ እንደገና ላካፍል። እኔ ተወልጄ ባደኩበት በደቡቡ አካባቢ ጠለፋ የተለመደ ብቻ ሳይሆን ዛሬም በአንዳንድ የገጠር ወረዳዎች እየተደረገ የሚገኝ አጉል ጎጂ ባህል ነው። ጠለፋ ከደፈራ ይለያል። ልዩነቱም ደፈራ የአንዴ ድርጊት ሲሆን፣ ጠለፋ ለዘለቄታው አስገድዶ መውሰድን የያዘ በመሆኑ ነው። ከሁለት ዓመት በፊት በሀገራችን አንዲት ትንሽ ብላቴና ተደፍራ እናት ከእየዬ ጋር የታየችበት ምስል ማኅበራዊ ሚዲያውን ሸፍኖት ነበር። ልብ ይሰብራል። እጅግ የምታሳዝን ራሷን መከላከል የማትችል ትንሽ ብላቴና። ሌላ ከኢትዮጵያ ውጭ ስትኖር ያወቅኳት አንዲት እህት አለች። የአስራ ስድስት ዓመት ልጅ ሳለች ነበር ተገዳ የተደፈረችውና የደፈራት ሰው የራሱ ሚስት አድርጎ አስገድዶ ሊያኖራት የሞከረው። ሙከራው ባይሳካም በትልቅ የስነ ልቡና ጉዳትና ስብራት ከዚያ ሰለባነት ብትላቀቅም ቅሉ በዚያች የአንድ ቀን ደፈራ አርግዛ ነበር። ታሪኳን በነገረችን ቀን ሕይወቷ ምን እንደሚመስል ስትናገር ውሉ የጠፋበት ልቃቂት ነበር ያለችው። ሌላው እዚያ ጽሁፍ ላይ ያካፈልኩት ታሪክ ከሶስት ዓመት በፊት ጥቅምት ሰባት ቀን 2015 በምስራቅ ሲዳማ ዳኤላ በሚባል ስፍራ የተፈጸመና ሰሞኑን ወደ ሚዲያ ብቅ ያለ ታሪክ ነው። የደፋሪው ግብረአበሮች ስድስት ዓመት የጽኑ እስራት ተፈርዶባቸው ከስድስቱ ዓመታት ሁለቱን ዓመት ታስረው አምና በአመክሮ ተፈተዋል። ደፋሪው ግን ራሱን ከሕግ እጅ ውጪ ከሕግ እይታ ውጪ አድርጎ እስካሁን አልተያዘም። የተደፋሪዋን ቤተሰብ ጉዳዩን ከሕግ ውጪ በአገር ወግ በሽምግልና እንዲቋጭ የሚያስገድድ አካሄድ ነው እየተሄደ ያለው። የ15 ዓመት ሰለባዋ ደጉ ዳንሳሙ የተባለችው ልጃገረድ ከደረሰባት አሰቃቂ ጥቃት የተነሳ ከቀይዋና ከወላጆቿ ተለይታ ሐዋሳ በሚገኝ ግብረሰናይ ድርጅት ውስጥ እየተረዳች ትገኛለች። አሁንም የአባትየው ጥያቄ ፍትህ ሲሆን፣ ፍርሃቱና ሰቀቀኑ ደግሞ ተመሳሳይ ነገር በሌላዋ ሴት ልጁ ላይ እንዳይፈጸም ነው። ልጁ በተደፈረችበት ቀን ጩኸትና ረብሻውን ተከትሎ ለቅሶ ቤት ነበሩ። ከዚያ ሰዎች ወደ ቦታው ሲሄዱ ልብሷ ምኑም ሳይቀር እርቃኗን የነበረችውንና የደማውን ገላዋን ኮቱን አውልቆ አልብሷት ወደ ቤቱ የወሰዳት ወላጅ አባቷ ራሱ ነው። ይህ ደፈራ ነው። ደፈራ ከጠለፋ የሚለየው ጠለፋ አስገድዶ መውሰድና መድፈር ብቻ ሳይሆን በዘላቂነት ማቆየት ጭምር በመሆኑ ነው። ይህ ዘላቂ ቆይታ በዘላቂነት አስገድዶ መድፈር ነው ማለትም ይቻላል። የጠለፋ ዋናው ክፋት የተጠለፈችው ልጃገረድ ከተጠለፈች በኋላ በውድም ይሁን በግድ የጠላፊዋ ሚስት ሆና መቅረቷ ነው። ከጠለፋ በኋላ በሽምግልናም በካሳም እርቅ ይደረግና ጉዳቱ ቀርቶ ዝምድና ሊፈጠር ይችላል። የዝምድናው መፈጠር በራሱ የክፉ ባህል ቀንበር ግዴታ ጫና ነው። የጠለፋ ባህል የሚያሳየው እውነት ጠላፊው ወይ በራስ ከመተማመን ያለፈ ማናለብኝነት፣ ጉልቤ እና ባለ ጊዜ መሆንን ነው ወይም ሽማግሌ ብልክም ይከለክሉኛል ብሎ በአገር ወግ ሚስት መለመንን የማያስብ በራሱ የማይተማመን ድኩም ሰው ነው ማለት ነው ወይም በጥሬው ስስታምና ደንታቢስ የሆነ አራዊታዊ ሰው ነው። ይህ የሰው ጠለፋ ነው። ሌላ አንድ ምሳሌ ልውሰድ፤ የአውሮፕላን ጠለፋ። አውሮፕላን ጠላፊዎች አውሮፕላን ሲጠልፉ ዋና መለያቸው ወይም መታወቂያቸው ለሌሎች ተሳፋሪዎች ግድ የሌላቸው ምንም ደንታቢሶች መሆናቸው ነው። በአውሮፕላን ውስጥ ያሉት ተሳፋሪዎች ከጉዳያቸው ጋር ምንም ግንኙነትም ሆነ ተያያዥነት ባይኖራቸውም አጋቾቹ ወይም ጠላፊዎቹ ስለ ጉዳያቸው እንጂ ስለ ተጠላፊዎቹ ምንም ስሜት የሌላቸው ጨካኞች ናቸው። አውሮፕላን ሲጠለፍ ሰላማዊ ሰዎች ያልቃሉ። ከተጠለፉ አውሮፕላኖች መካከል በፈረንጆች 1996 ኖቬምበር ወር 23 በኮሞሮስ የወደቀው የኛው የኢትዮጵያ አየር መንገድ አውሮፕላን ይታወሳል። 30 ዓመት ሊሞላው ነው፣ 29 ዓመቱ። በጠቅላላው በውስጡ ከነበሩት 175 ሰዎች 125ቱ የሞቱበት ይህ በረራ ከአዲስ አበባ ናይሮቢ፣ ከዚያ ወደ ሌሎች የአፍሪካ ከተሞች ሊበር ነበር። ጠላፊዎቹ ወደ አውስትሬሊያ እንዲሄድ ግድ አሉት፣ አስገደዱት። በቂ ነዳጅ የለውም ብርር አያደርሰንም ብርር። ጠላፊዎች ከጭካኔና ከስስታምነት ስሜት ሌላ የማሰቢያ አእምሮ የላቸውም። ተስፋ የቆረጡና ጭንቅላት የሌላቸው ሰዎች ናቸው። አብራሪው እንደማይደርሱ ስለሚያውቅ የምድሩን ዳርቻ ይዞ ሲበር ከአፍሪቃ ምድር እንዲርቅና ወደ ምስራቅ እንዲበር አስገደዱት። የኮሞሮስን አቅጣጫ ይዞ ባይሄድ የተረፉት አምሳ ሰዎችም አይተርፉም ነበር። አውሮፕላን ሲጠለፍ ተጓዦች የተደረጉትን መደረግ እንጂ አቅም የላቸውም። የሞከሩ ከኖሩ አሉ ማስጣል አይሳካላቸውምና ወይ መገደል ወይም ተያይዞ መጥፋት ነው ውጤቱ። ያለው አማራጭ ዝም ብሎ የሆኑትን መሆን መደረግ ነው። ከሚሄዱበት አድራሻ ወደ ሌላ አገር እና ወደ ሌላ ቦታ ሂዱ ከተባሉ መሄድ ነው። ውሃ ላይ ውደቁ ከሆነ መውደቅ ነው። አውሮፕላን አጋቾቹ ምንም አይነት ምክንያትና መነሻ ሊኖራቸው ይችላል፣ ግን ዋና መታወቂያቸው ለሌሎቹ ምንም ግድና ደንታ የሌላቸው ሰዎች መሆናቸው ነው። ስለ ልጃገረድ ተገደው መጠለፍ ወይም ስለ አውሮፕላን መጠለፍ ያካፈልኩት በራሱ አሳዛኝ ክስተት ቢሆንም ይህ እስካሁኑ መንደርደሪያ ነው፣ መግቢያው ነው። ቀጥሎ የማካፍለው ስለ ኢትዮጵያ ወንጌላዊ ክርስትና ጠለፋ ነው። ወንጌላዊ ክርስትና በኢትዮጵያ የቆየ አለመሆኑ ይታወቃል። የነአባ ስጢፋኖስ እንቅስቃሴ እንደ ኦርቶዶክሳዊ ተሐድሶ ብንወስድና ወንጌላዊ እምነት ባንለውም ወንጌላውያን ሚስዮናውያን በግልጽ ወደ አገራችን የገቡት ከአጼ ቴዎድሮስ ዘመነ መንግስት ጀምሮ ነው በመቅደላው እስራታቸው እና በናፒር ዘመቻ ምክንያት ወንጌላዊ ክርስትና ተአቅቦ የተጣለበት መሰለ ወይም ተጣለበት። በእነዚህ ዓመታት ታዲያ የአፄውን ጸሐፊ አለቃ ዘነብን ጨምሮ ያመኑ ሰዎችም ነበሩ። በአፄ ዮሐንስና በአፄ ምኒልክ ዘመናተ መንግስታት በሮች ዝግ ሆኑ። የስዊድን ወንጌላውያን ወደ አገር መግባት ስላልቻሉ ቀይ ባህር አቅራቢያ እምኩሉ የምትባል መንደር ላይ ከትመው ለመቆየት ተገደዱ። ከዚያ በአገሪዎቹ አማካይነት በኤርትራ በሱዳን አድርጎ ወደ ምዕራብ ኢትዮጵያ ለመግባት ተሞከረ። በከፊል የተሳካ ሙከራ ነበረ። በአጼ ኃይለ ሥላሴ ዘመን ከአልጋ ወራሽነታቸው ጀምሮ ዘመናዊነትን ከመፈለግ አኳያ አንጻራዊ ፈቃድ ኖረ። እንግዲህ ወንጌላዊ ክርስትና በኢትዮጵያ የኖረው እና የናኘው በሀያኛው ክፍለ ዘመን ወይም ሀያኛው ክፍለ ዘመን ከገባ በኋላ ነው። ከአስራ ዘጠኝ አስራዎቹና ሀያዎቹ ጀምሮ በተለይ በምዕራብና በማዕከላዊ ደቡብ ሲሰራጭ በጣሊያን ወረራ በአገር ውስጥ የነበሩት ጥቂት የወንጌል መልእክተኞች በተለምዶ ሚስዮናውያን የሚባሉት እንዲወጡ ሲገደዱ፣ የነበሩት ወንጌላውያን አማኞች ከጥቂት አስሮች እስከ ጥቂት መቶዎች አይበልጡ። ከጣሊያን ወረራ በፊት በአገር ውስጥ የነበሩት ሚስዮናውያን ኋላ ሁለቱ ትልልቅ ቤተ እምነቶች የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ እና የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የተመሰረቱባቸው ናቸው። እነዚህ ቤተ ክርስቲያኖች በሚስዮን ድርጅቱ ስም ሲጠሩ፣ ሰዎቹ ግን በጥቅሉ አማኞች ወይም የኢየሱስ ሰዎች እየተባሉ ነበር የሚታወቁት። ጣሊያን ከተሸነፈ እና ከሀገር ከወጣ በኋላ በተለይ የቃለ ሕይወት መስራች የሆነው የኤስአይኤም ሚስዮናውያን ሲመለሱ ምንም አማኞች እንደሌሉ ጠብቀው ነበር። ያገኙት ግን ብዙ ሺህ እጥፍ አማኞችን ነበር። ከእነዚህ ዓመታት በኋላም የወንጌል አማኞች የሚታወቁት አማኞች እና የኢየሱስ ሰዎች በመባል ነበር። ከዚያ በኋላም ስደቱ ቢቀጥልም እነሱም በዙ። በ1940ዎቹ መጨረሻ የወንጌል አማኞች አንድነት ማህበር የሚባል ማህበር በአራት ቤተ እምነቶች አማካኝነት ተቋቋመና ህጋዊ አካል ህጋዊ ቁመን አገኘ። መጠሪያ አርማቸውና ማህተማቸውም በወንጌል አማኞች አንድነት ማህበር የእገሌ ቤተ ክርስቲያን እየተባሉ ይጠሩ ነበር። ከአራቱ አንዷ የሆነችው ቃል ሕይወት ለምሳሌ መጠሪያዋ በወንጌል አማኞች አንድነት ማህበር የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ነበር የምትባለው። አማኞቹ መታወቂያቸውና መጠሪያቸው አማኞች ወይም የወንጌል አማኞች ነው። ይህ እስከ 1950ዎቹና እስከ ደርግ ዘመንም ዘለቀ። ይህ ማህበር፣ የወንጌል አማኞች አንድነት ማህበር፣ የወንጌል አማኞች አንድነት ማህበር የመጀመሪያው የወንጌላውያን አማኞች ማህበር ነው። ወደ ጠለፋው እንለፍ። የኢትዮጵያን ወንጌላዊ ክርስትና የጠለፉ ጠላፊዎች ሶስት ናቸው። አንደኛ ጠለፋ የአዲሱ ጴንጤቆስጣዊነትና ካሪዝማዊነት ጠለፋ። ወንጌላዊ ክርስትና እንደ ወንጌላዊ ክርስትና እስከ 1950ዎቹና ስድሳዎቹ ዎቹ ከደረሰ በኋላ በስድሳዎቹ ጴንጤ በሚል ቅጽል መጠራት ተጀመረ። መጤ የሚል ሌላ ቅጽልም ተጨመረበት። መጤ የተሰኘው አዲስ የመጣ እምነት መሆኑን ለማሳየት ነው። እምነቶች በመምጣት ይቀዳደማሉ እንጂ ሁሉም በአገራችን የመጡ እምነቶች የሚገኙት እምነቶች የመጡ እምነቶች መሆናቸውን ለመቀበል የሚከብዳቸው ሃይማኖተኞች አሉ። የትኛው ሃይማኖት ነው ኢትዮጵያ ውስጥ ተወልዶ ያደገው? የለም እኮ ሁሉም መጤዎች ናቸው። ሁላችን መጤ ነን። አንዳችን ቀዳሚ፣ ሌላችን ተከታይ ነን። መጤነት የቅደም ተከተል ጉዳይ ስለሆነ ወይም ከሆነ ሃይማኖት መጤ አይባልም። ቀድሞና ተከትሎ መጣ እንጂ ያልመጣ የለማ። ሁሉም መጤ ነዋ። ጴንጤስ ጴንጤ የጴንጤቆስጣዊ እንጂ የወንጌላዊ ክርስትና ስም አይደለም። ዘመናዊው ወይም አዲሱ ጴንጤቆስጣዊነት በሀያኛው ክፍለ ዘመን መባቻ ላይ በአሜሪካ ሀገር የተጀመረ እንቅስቃሴ ነው። የእንቅስቃሴ ዋና አርማ የበዓለ ሀምሳው ክስተት ይደገማል ወይም ይደጋገማል፣ ሰዎች በመንፈስ ቅዱስ ይሞላሉ፣ የመሞላታቸው ምልክቱም በልሳኖች መናገር ነው የሚል ነው። ዋና ትኩረቱ ልሳን ወይም በልሳን መናገር ነው። ለዚህ ነው ሌላኛው የንቅናቄው የአዲሱ እንቅስቃሴ ስም የአዲሱ ጴንጤቆስጣዊነት ስም የልሳን እንቅስቃሴ የተባለው በኢትዮጵያ ጴንጤቆስጣዊነት ብቅ ሲል እና ሲጀመር በእኛ አቆጣጠር በ1950ዎቹ መጨረሻ እና 60ዎቹ አዲሱ ጴንጤቆስጣዊነት በተወለደበት በአሜሪካ ደግሞ ሌላ ካሪዝማዊ እንቅስቃሴ የሚባል ተጀምሮ እነዚህ ሁለቱ እንቅስቃሴዎች እጅና ጓንት ሆነው የነበረበት ጊዜ ነው። ስለዚህ ኢትዮጵያዊ ጴንጤቆስጣዊነት የጴንጤቆስጣዊና የካሪዝማዊ ቅይጥ ነው። የቀድሞው ልሳን ብቻ ላይ ያተኩር ነበር። ቀጥሎ እንቅስቃሴው ፈውስና ተአምራትን ለመውለድ ከማማጥ ጋር የተቆራኘ ሆነ። በካሪዝማዊው እንቅስቃሴ ደግሞ የብልጽግና ወንጌል እና የቃለ እምነት ትምህርቶች ተያይዘው አብረው መሄድ ጀመሩ። በምዕራቡ ዓለም ልሳን እንዲሁም እየከሰመና እየቀረ መጣ። ልሳንን በጴንጤቆስጣውያን አብያተ ክርስቲያናት ወይም ጴንጤቆስጣውያን በሚባሉትም አብያተ ክርስቲያናት መስማት እየቀረ መጣ። ኢትዮጵያ የገባው እንግዲህ ይህኛው የጴንጤቆስጣዊና ካሪዝማዊ ቅይጥ ነው። ብዙ ሳይቆይ በአገራችን የየካቲት 66ቱ አብዮት ፈነዳ። በፈነዳበት ዘመን የአዲሱ ጴንጤቆስጣውያን አጥቢያዎች ቀድሞውኑ ተተክለዋል። ከገጠሩ ይልቅ በከተማ ማዕከላት ውስጥ በመከሰታቸውና ልምምዶቻቸውም በተለይም በልሳን መናገር የሚታዩና የሚደመጡ በመሆናቸው ትኩረት ሳቡ። ጴንጤ የሚለው ስምም አብሮ ወጣ። ይህንን ስም ጋሽ በቄ በቀለ ወልደ ኪዳን በአንድ መጽሐፉ ልክ በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርት መጀመሪያ በአንጾኪያ ክርስቲያን ተባሉ ተብሎ ከተጻፈ ጋር በማስተካከል ደቀ መዛሙርትን በኢትዮጵያ ጴንጤ ተባሉ በማለት መጽሐፍ ቅዱሳዊ ክብደትና ካባ ደርቦለታል። ጴንጤ እውነትም አማኞችን የሚወክል ቃል እስኪ መስል ናኝ ግን እስኪ መስል መሰል እንጂ ቀደም ሲል እንዳልኩት ጴንጤቆስታዊ ክርስትናና ወንጌላዊ ክርስትና የተለያዩ ናቸው። ልብ እንበል። መጀመሪያ የተጀመሩት ነባሮቹ አብያተ ክርስቲያናት እነ መካነ ኢየሱስና ቃለ ሕይወት፣ በኋላ የተጨመሩት መጥምቃውያንም ሜኖናውያንም ሌሎቹም በርካታ አብያተ እምነቶችና አብያተ ክርስቲያናት ጴንጤቆስጣውያን አይደሉም አይባሉምም። ጴንጤቆስጣዊ የሚል ስምና ማህበር ከ1910ዎቹ ጀምሮ ለአርባ ሲደመር ዓመታት ኢትዮጵያ ውስጥ አልነበረም። ይህ ስም መናኘት ሲጀምር ስደቱን መጣና የ1966ቱ አብዮት ስደት መጣና ጥቂት የነበሩት ጴንጤቆስጣውያን አብያተ ክርስቲያንም ተጨምረው ወንጌላውያን አብያተ ክርስቲያናት ከተወሰኑት ጥቂት በቀር በጅምላ ተዘጉ። አብያተ ክርስቲያናት ሁሉ በተዘጉባቸው ዓመታት አምልኮ የሚደረገው በየሰፈሩና በቤት ውስጥ ስለሆነ ስደቱም ዝግጅት ያልተደረገበት ድንገተኛ ስለሆነ የሰፈርና የቤት ቤተ ክርስቲያኖች የተቀያየጡ ነበሩ። የአንድ ቤተ ክርስቲያን ያልሆኑ ሰዎችም በአንድ አካባቢ ስለተከሰቱ ብቻ አብረው ያመልካሉ። ጴንጤቆስጣዊ ልምምዶችም ከአንዱ ወደ ሌላው እየተጋቡ በስደቱ ዓመታት ተሰራጨ። በውጭው ማኅበረሰብ ዘንድ ይህ ጴንጤ የሚለው ስምም ታዋቂ ሆነ። ጴንጤ ከሚለው ስም ጋር ጀሆቫ የሚለው የጀሆቫ ምስክሮች ስም አብሮ ታወቀ። አማኞች አማኞች ወይም የወንጌል አማኞች ወይም የኢየሱስ ሰዎች በሚባሉባቸው ቦታዎች ሳይቀር ጴንጤና ጀሆቫ የሚለው መጠሪያ መታወቂያ ሆነ። ኋላ ጴንጤቆስጣዊ ያልሆነው ሰው ራሱ እንኳ ጴንጤቆስጣዊ ያልሆነው ሰው ራሱ እንኳ ምንድነ ሲባል የወንጌላል አማኝ ነኝ ሳይሆን ጴንጤ ነኝ እስከ ማለት ተደረሰ። በደርግ የስደት 17 ዓመታት ቤተ ክርስቲያን ተዘግታ ወደ ጓዳ ስትገባ ለሕልውና ሲባን የቤተ እምነት አጥር ቅጥር ተጣሰና ቤተ እምነትን የዘለለ ኅብረት ማድረግ ተለመደ። ስደት ያቆራኘውና ያቆላለፈው ማኅበር ጠንካራ የትምህርት ፍተሻ በሌለበት ያውም ሁሉም ያለውን እየሰጠ እና እየተቀበለ ቤት ያፈራውን መንፈሳዊ ምግብ እየበላ ትምህርቱንም ልምምዱንም መቋደስ ተያዘ። ጴንጤነትም ማኅበሮቹን አቀለማቸው። ጴንጤቆስጣዊ ልምምድ በዋናነት የሚያተኩረው እነርሱ የመንፈስ ቅዱስ ሙላት በሚሉት ምልክቱም በልሳን መናገር በሆነው ልምምድ ላይ ነው። ከእነዚህ ጋር መኖራቸው ባይረጋገጥም ልዩ ልዩ ተአምራትና ፈውሶችም ይገኛሉ። ይሁን እንጂ ዋናው ግን ልሳን ነው፣ በልሳኖች መናገር። እነዚህን በጴንጤቆስጣውያኑ ዘንድ የሚነገሩ ልሳኖች ስንመረምራቸው መጽሐፍ ቅዱሳዊ ወይም የመጽሐፍ ቅዱሱ አይነት ልሳን ፈጽሞ አለመሆናቸውን መረዳትም ማረጋገጥም ይቻላል። ልሳኖቹ ሰው ሰራሽና የቡድን ግፊት ልምምዶች ናቸው። በዚህ ዘመን እንደ ሐዋርያት ሁለት የመሰለ ቋንቋ የተናገሩ መኖራቸውን አንድም ምስክር ሲናገር ተደምጦና ተረጋግጦ አያውቅም። ይህ ዘመን ደግሞ ነገሮችን ለማረጋገጥ ከቀደሙት ዘመናት ይልቅ ምቹ ነው። እንግዲህ ጴንጤቆስጣዊነት ወይም የልሳናት ልምምድ ወደ ወንጌላውያኑ ዘንድ ገባ። ከአዲሱ ጴንጤቆስጣዊ ልምምድ ጋር ካሪዝማዊ እንቅስቃሴም ተቆራኝቶ የሚነሳው በዚህ የልሳንና ተያያዥ ምልክቶች ከጴንጤቆስጣውያኑ ዘለው ወደ ሌሎች ቤተ እምነቶች የሄዱበትን ሁኔታ ነው። አንዳንድ ቤተ እምነቶች የጸጋ ስጦታዎች ቀጥለዋል፣ አሁንም እንቀበላለን፣ ሁሉንም እንቀበላለን፣ ልሳንም ቢሆን አለ፣ ባይተረጎምም እንኳ ይነገራል፣ አይከለከልም፣ ጴንጤቆስጣውያን የሚሉት ትክክል ነው፣ ወዘተ በማለት ምልክታዊ ስጦታዎች የሚባሉትን መለማመድ ጀመሩ። ካሪዝማዊ እንቅስቃሴ በወንጌላውያን ወይም በፕሮቴስታንት አብያተ ክርስቲያናት ብቻ ሳይሆን በካቶሊካውያን ዘንድም የተቀበሉትና የተወደደ ልምምድ ሆነ። በልሳን የሚናገሩ ካቶሊካውያን በልሳን መናገሬ ማርያምን ይበልጥ እንድወዳትና እንዳከብራት እንዳመልካት አድርጎኛል እስከ ማለትም ደረሱ። ጴንጤቆስጣዊ እንቅስቃሴ የስህተት ትምህርቶችና ልምምዶች ዋና በር ከፋች የሆነበት ምክንያት ለጴንጤቆስጣውያኑ ሁሉም መንፈሳዊ ነው፣ የመንፈስ ቅዱስ ሥራ ስለሚመስላቸው ነው ይላል። የሰራዊት ጌታ የተባለ ሁሉ እውነትም የተባለ ነው ብለው ስለሚቀበሉት ነው። ስሜትንና መንፈስን መለየት የለም። የተነገረ ነገር ተፈጸመ ወይስ አልተፈጸመም ብሎ መጠየቅ የለም። አንድ ቀን ይፈጸም ይሆናል ተብሎ ይታለፋል። ፈውስም አይጠየቅም፣ ሁሉም አይጠየቅም። አእምሮ መዳፈን አለበት። ስሜት ግን መንፈስ መስሎ ስሜት መንፈስ መስሎ ይገናል። ጴንጤቆስታዊነት ከቃሉ ትምህርት ጋር የተፋታ እንቅስቃሴ ነው። በደርግ የስደት 17 ዓመታት ወንጌላዊቱ ቤተ ክርስቲያን ተዘግታ ወደ ጓዳ ገብታ ቆይታ ደርግ ሲወድቅ ከጓዳዋ ስትወጣ በሚታይ መልኩ ቅይጥ ነበረች በወንጌላዊነት ላይ ጴንጤቆስጣዊና ካሪዝማዊ ዝንጉርጉር ቀሚስ ለብሳ ነበር የወጣችው። ከስደቱ በኋላ የነበረው የነፃነት አየር ይህንን የመቀያየጥ ጉዳይ እንደ ችግር እንዲታይ አላደረገውም። እንዲያውም እንደ በረከት ተቆጠረ። ነፃነቱ ራሱና በነፃነቱ ሳቢያ የሚደረጉት ነገሮች ትልልቅ አጀንዳ ሲሆኑ፣ አስተምህሮ እና ስነ መለኮት ትኩረት አላገኙም። የአዲሱ ጴንጤቆስጣዊነት ልምምዶች በየቤተ እምነቱ መታየት መለማመድ ጀመሩ፣ ቀጠሉ። የልሳን ልምምድ፣ የፈውሶች ልምምድ በየቤተ እምነቱ ተከሰተ። የጴንጤቆስጤው ክስተት ዛሬም ይደገማል የሚለው የእንቅስቃሴው ሕልም ውሸት ቢሆንም እንኳ ቋንቋ ያልሆኑ የቋንቋ መስፈርትን ጨርሶ የማያሟሉ ልሳኖች በዝተው ታዩ፣ ተሰሙ። የውሸት ፈውሶችና ተአምራት በስተው ታዩ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ሲመሰረት በአስተምህሮ የሚራራቁ ቤተ እምነቶች ሲመሰርቱት፣ እኔ ያኔ ከሰሚነሪ የመጀመሪያ እረፍቴ መመለሴ ነበር። ለእኔ ቤተ ክርስቲያን ማለትም ለቃለ ሕይወት ቤተ ክርስቲያን መሪዎች የካናዳውን የወንጌላውያን ህብረት መልክ በማሳየት ጤናማ ጥንቃቄ እንዲደረግ መክሬ ነበር። የትኩስ ወጣት ምክር አድርገው ወሰዱት እንጂ አልሰሙኝም። ይልቁንም ቀድሞ የነበረው የአራት ቤተ እምነቶች ማህበር የሆነው የወንጌል አማኞች አንድነት ማህበር የሚባለው እንዳይከስም፣ እንዳይፈርስ ከአደራ ጋር አሳሰብኳቸው። ጊዜው የነፃነት ስካር ወይም ሞቅታ ጊዜ ነበርና ማንም ለዚያ ጆሮ የሰጠኝም አልነበረም ከመሪዎቻችን ያ ማህበርም የወንጌላውያን አማኞች አንድነት ማህበርም ከሰመ። ለመሪዎቹ ያካፈልኳቸው በምዕራቡ ዓለም በተለይም አዲሱ ጴንጤቆስጣዊነት በተጀመረባት በአሜሪካ በካናዳም ጭምር ጴንጤቆስጣዊ ማለት ጴንጤቆስጣዊ እንጂ ወንጌላዊ አለመሆኑን እና ወንጌላውያን ወይም ኤቫንጀሊካል ኅብረቶች ባሉባቸው ቦታዎች ጴንጤቆስጣውያኑ እንደ ወንጌላዊ አማኝ እንደማይቆጠሩ ጴንጤቆስጣዊ ማህበር እንጂ ወንጌላዊ ማህበር ተብለው እንደማይጠሩ ኢቨንጀልካል ህብረቶች ባሉበት አካባቢ ማለቴ ነው። ከቶም እንደ ወንጌላውያን እንደማይቆጠሩ ነበር የነገርኳቸው። ለምሳሌ ብዬ ያሳየኋቸው በካናዳ የወንጌላውያን አብያተ ክርስቲያናት ህብረት አለ። በዚያ ጴንጤቆስጣውያን ግን የሉም። የጴንጤቆስጣውያን ማህበር ደግሞ ለብቻ ራሱ አለ። አዲሱ አዲሱ ጴንጤቆስጣዊ እንቅስቃሴ ገና አዲስ በነበረበት በ1919 የተጀመረው የተመሰረተው ፒኤኦሲ የሚባል ማህበር አለ ብዬ ነገርኳቸው። የአንድ አገር ምሳሌ ቢሆንም ጥንቃቄ ይደረግ በማለት ነበር ያሳየኋቸው። በአገራችን ግን እንዲህ አልሆነ። ሕፃን አጥማቂ ሉተራውያንም ሙላት በልሳን ይገለጣል ባይ ጴንጤቆስታውያን ቤተ ክርስቲያን ቤተ ክርስቲያንም አንዳንዶቹ እንዲሁም በልሳን ካልተናገራችሁ መንፈስ ቅዱስን አልተቀበላችሁም፣ አልዳናችሁም የሚሉም ሌሎቹም ወንጌላውያን ሁሉ አንድ ላይ ሆነው ህብረቱ ተመሰረተ። ውጭ ያሉትም ከኢትዮጵያ ውጭ ያሉትም ማለት ነው። ያኔ በስደቱ ዘመን ቤተ ክርስቲያንን እንደ ቲማቲም ፈጥፍጠው ጥለው የሄዱት መጥተው ገንዘብ ስላላቸው በዚያ በማማለል የጀማ ስብሰባዎች ማካሄድ ጀመሩ። ከነዚህ ጋር አብሮ የመጣ ሌላ ጠለፋም አለ። ሁለተኛው ጠለፋ የምለው ወደ ዘለብቻ መለሳለሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ሲመሰረት በአስተምህሮ የሚራራቁ ቤተ እምነቶች ሲመሰርቱት በነፃነት ሞቅታ ስለነበረ ኢየሱስ ጌታ ነው ያለ ሁሉ አንድ ነን፣ መጽሐፍ ቅዱስ መጽሐፌ ነው ያለ ሁሉ አንድ ነን፣ በስላሴ ካመኑ አንድ ነን ተባለና ህብረት ተመሰረተ። የሰሜን አሜሪካውያኑን ህብረት ከኛ ጋር አነጻጽረን እኛ የተሻለን ስለሆንን አቃፊ ስለሆንን ደማሪ ስለሆንን በመከራና በስደት ተፈትነን ያለፍን ስለሆነ ብለን ለን ሊቃጣን ጀመር። ነገር ግን እኛ መቀየጣችን ያመጣብንን መጠለፍ እና እነሱ ድንበራቸውን አድምቀው በማስመራቸው ከመቀየጥ እንደተጠበቁ ያ ማስመራቸው ከመቀየጥ እንደጠበቃቸው ለማየት አልታደልንም። የእኛ መቀያየጥ በስደት ተከስቶ በነፃነት የቀረ ቢሆን ጥሩ ነበር፣ ግን በስደት ተከስቶ በነፃነት የቀረ ሳይሆን በስደትም በነፃነትም የቀጠለ የዘለቀ እና የኖረ ቅይጥነት ነው። ነፃነቱ ልክ እንደ ክረምት ወንዝ የደፈረሰ ብቻ ሳይሆን እንደ ደራሽ ጎርፍ ብዙ አላስፈላጊ ነገሮችን ይዞ የመጣ ነፃነትም ነው። ስደቱ በመጀመሪያ በድንገት እንደመጣ ሁሉ ነፃነቱም እንደዚያው በድንገት ነበር የመጣው። ጥቂቶች አማትረው ያዩ ቢኖሩም ነፃነቱ ድንገቴ ነበር። ጴንጤቆስጣዊ እና ካሪዝማዊ ልምምዶች አሁን በነፃነት ቀድሞ ሰርስረው በገቡባቸው አብያተ እምነቶች ተጠናክሮ መቀጠል ያዙ። የብዙ ቤተ እምነቶች ቀለምና ጠረን ከወንጌላዊ ወደ ጴንጤቆስጣዊ ካሪዝማዊ ተለወጠ። ጴንጤቆስጣዊነት ወንጌላዊውን ክርስትና አጠየመው፣ በረዘው። ጴንጤቆስጣዊነት ወንጌላዊነትን ወረረ ሳይሆን ጠለፈው። ዛሬ በቃል ሕይወት ቤተ ክርስቲያን መድረክ ላይ የተንጎራደዱ በማይተረጎምና በስድስት ቃላት ብቻ በተሰሩ ልሳኖች የሚናገሩ ሰዎች ሞልተው ተርፈዋል። ውሸት አም ፈውስ እና የሌለ ተአምር የሚያውጁ ሞልተዋል። ይህ ጴንጤቆስጣዊ ካሪዝማዊ እንቅስቃሴ ነጻነቱን ተከትሎ ለመጣው የኢትዮጵያ አህዳስ ኢትዮጵያዊ አህዳስ የነቢያትና የሐዋርያት እንቅስቃሴ በሩን ወለል አድርጎ ያስከፈተና የከፈተ እንቅስቃሴ ነው። ጴንጤቆስጣዊ ካሪዝማዊው እንቅስቃሴ፣ ይሄ ሁለተኛው ጠለፋ የምለው ነው። የኢትዮጵያ አህዳሳዊ ጠለፋ የምለው ይህንን በቀጣይ ክፍል እንመለከታለን።